መጀመሪያ መከበር የፈለገ ሰው ሰውን ያከብራል። ክብር የሚፈለገው ደግሞ ወይንም አንድነት የሚፈለገው ወይንም ሰላም የሚፈጠረው ሁለታችሁም ከእል ስትወጡ ነው እንጂ አንቺ በከሌ ፊት ሆነሽ አዋረሽኝ፣ አንተ በከሌ ፊት ሆነ አዋረድከኝ። ምንም እናንተ ቆይ፣ ህፃሊ ናችሁ እንዲ ሁሌ መጨቃጨቅ። በነገራችን ላይ ሁለታችሁም እንደምትፈላለጉ ዛሬ ላይ ገብቶኛል። ተረድቶኛል። ብሩኬና ሀይሚ ግን ምንድን ነው እናንተ ውስጥ ያለው እልህ ነው? ብሩኬ ደግሞ አንተ ያሰብከው ሀይሚ ምንም ነገር እንደማታደርግ ነበረ። ነገር ግን አድርጋ አሳየችክ። ገባክ? የራስህን የሆነ ሴት ራስህን አሳልፈ እየሰጠ ያለው ሰላም፣ ሰላም ውድና የተከበራችሁ የቻናል የተከታታዮች ሰላማችሁ ይብዛልኝ በያላችሁበት። እንግዲህ ሙፍታ በባለፈው ለታ ሀይሚን እና ብሩኬን ለማስታረቅ ብዙ ደክሞ ጥሮ ነበረ። ነገር ግን ሁለቱም አልተደማመጡም ነበረ። ሁለቱም ጭቅጭቅ ላይ ነበሩ። ያጠብ ተጋኑ እዚህ ደረጃ ደርሶ ብሩኬም ሴት ይዞ መጥቶ ሃይሚም የራሷን በፍቅር ዋን ይዛ መታ ነበረ። በሰዓቱ ሁለቱም ምል ውስጥ ነበሩ። ሁለቱም ግብ ግብ ውስጥ ነበሩ። ነገር ግን ግብ ግቡ ለካ ሀይሚን ለማናደር ነበረ። ያቺን ሴት ደግሞ ያመጣው ከሶስና ጋራ ምንም ነገር እንደሌለው ለማሳየት ነበረ። ነገር ግን ሀይሚ ደግሞ ያንን አልተቀበለችም ነበር። በሰዓቱ እሱ ምንም ነገር እንደማታደርግና ሌላ ወንድ ጋር እንደማትሄድ ነበር ያሰበው፣ ሀይሚን ማለት ነው። ነገር ግን እሱ ያደረገውን እሷን ማድረግ እንደምትችል በተግባር አሳይተዋለች። ግን ሁሉንም ነገር ሲያደርገው የነበረው ብሩኬ እስከ ዛሬ ድረስ ሀይሚን ለማናደድ እንደሆነ ዛሬ ላይ ተረድቻለሁኝ። ግን እኔ አንድ ነገር ልነግርህ የምፈልገው ብሩኬ አይወልክ ሴት ልጅ ተስፋ ትቆርጥም፣ ሁሌ ትወደኛል፣ የትም አትሄድም ምናምን ብለህ ራስህን ልክ አንተ ብቻ ተወዳጅ ነኝ ብለህ አታስብትም። እንዲህ ትሄዳለች። ለምንድን ነው የማትሄደው? ለምንድን ነው ካንተ ውጭ ተወዳጅ ሌላ ወንድ እንደሌላ ሌላ አድርገ የምታስበው? ሌላው ነገር ደግሞ አፍሽን አትክፈቺ አይባልም፣ ነውር ነው። መጀመሪያ ስታከብራት ነው ልታከብር የምትችለው። አንተ ለሴት ልጅ የሚከብድ የህን ክብር ስጥ። እኔ ለሴት ልጅ ክብር አለኝ ምናምን ትሌለ እንዴ ታሪያ። አንተ አፍሽን አትክፈቺ ተሶስና ጋራ ጋራ ደግሞ ስለ ፖስትከው ፖስት እንደገና ደግሞ ሀይሚ ስለሰጠችው ኮመንት በጣም ተናደሃል። ምንም መናደድ አያስፈ አይፈልግም ከእሷ ጋር ስለጣጥፈ ስላየችክ ነገረችክ። ምንም እኮ መናደድ አያስፈልግም። ሌላው ነገር ከብሩ የተረዳውት ምን እንደ ታውቃላችሁ? ሀይሚ የትም ቦታ አትሄድም ተወደኛል ብሎ ራሱን እርግጠኛ አድርጎ ነው ያለው። ተውበናት ሴት ልጅ የፈለገውን ያክል ብትወድክ፣ ብታከብር፣ ብታፈቅርክ አንድ ቀን እሷን ተስፋ የሚያስቆርጥ ነገር ካደረግ ተስፋ መቁረጧ የማይቀር ነው። ሰው ማለት የምፈልገው ነገር ቢኖር ሁለታችሁም ትዋደዳላችሁ። እልሁን ግብግቡን ወደኋላ ተዉትና ሰላም